የደብረ ሐይቅ ቅዱስ እስጢፋኖስ አቡነ ኢየሱስ መዋገዳን በጣም ጥንታዊ አመሰራረት ያለው በጣም ረጅም ዘመን የቆየ ታሪክ ያለው ቦታ ነው። እንደ ትላልቆቹ የኢትዮጵያ ጥንታውያን መንፈሳውያን ቦታዎች በብሉይ ኪዳን መስዋዕት ኦሪት ከተሰዋባቸው ቦታዎች አንዱ ከሆነው ከደብረ እግዚአብሔር ጋር የተያያዘ ታሪክ ያለው ቦታ ነው። ክርስትና በሀገራችን ስትሰበክ የመጀመሪያውን የክርስትና ስብከት ከተሰራጨባቸው ቦታዎች አንዱ ነው። አቡነ ፍሬምናጦስ ሰላማ ከሳቴ ብርሃን ከባረኳቸው አብያተ መቅደሶችን ከሰሩባቸው ቦታዎች አንዱ ነው። በኋላ ዘመንም የመንግስት ማዕከል ሆኖ ያገለገለና ብፁዕ ወቅዱስ አቡነ ኢየሱስ ሞዐ ገዳም አድርገው የመሰረቱት ከገዳምነቱ ባሻገር በጣም አስገራሚ የሆነ በዚያን ጊዜ እንደዚህ ሊታሰብ ይችላል ተብሎ በጣም የሚያስገርም ሀሳብ በማምጣት አንደኛ ብዙ ትምህርቶችን አንድ ላይ ልክ አሁን ዩኒቨርሲቲ እንደምንለው እንደ አይዲያል አሁን ዩኒቨርሲቲ የምንለው ዝም ብለናል። ዩኒቨርሲቲ ማለት በርከት ያሉ ትምህርቶች በአንድ ላይ የሚሰጡበት ትምህርት ቤት ማለት ከፍተኛ ትምህርት ቤት ማለት ነው እና እሳቸው ያቋቋሙት የቤተክርስቲያን የሆኑትን በሙሉ ዜማውን ቅዳሴውን፣ የትርጓሜ መጻሕፍቱን እና በዚያ ዘመን ያሉትን የቤተክርስቲያን እውቀቶች በሙሉ የያዘ ከዚያ በተጨማሪ ደግሞ ስነ ጽሕፈት፣ የቅዱሳት መጻሕፍት ዱግሰት፣ ስዕል፣ ሌሎች በጣም ለማህበረሰብ ይጠቅማሉ የሚባሉ የምርምርም የክሎትም ስራዎችን በአንድ ላይ የያዘ አስገራሚ ትምህርት ቤት ነው የመሰረቱት። ስለዚህ ወደዚያ ትምህርት ቤት ውስጥ የሚሄዱ ልጆች እንግዲህ እንደ አባ ጊዮርጊስ ዘጋስጫ ደራሲ ሆኖ ይወጣል። በርከት ያሉ ስነ ጥበቦችን፣ ስዕሎችን አሁን እዚያ ገዳሙ ካሉት ጨምሮ ሌሎች በተለያየ ቦታ እስከ ሰሜን ኢትዮጵያ ጫፍ ድረስ በስዕል ስራ የተሰማሩ አባቶች ሲጽፉ እገሌ ዘደብረ ሐይቅ ብለው ጽፈዋል። ያ ማለት ስዕል ትምህርት ቤታቸው ለማለት ነው። አንዳንድ ጊዜ ያው ትምህርት ቤት የተማሩባቸውን ቦታዎች ለመጥቀስ ማለት ነውና የስነ ጥበብም ማዕከል ሆኖ እንደገና ብዙ በእሳቸው በቅዱስነታቸው ዘመን የሀገራችን የመንግስት ቅርጽ ሲለወጥ ቅርጸ መንግስቱ ስርዓተ መንግስት ሲለወጥ ዋና መሰረታዊ ይሄንን ነገር ስርዓቱን፣ ህጉን፣ ደንቡን በማዘጋጀት የመንግስት የስርዓተ መንግስት ማዕከልም በመሆን አቃቤ ሰዓት የሚባል ማዕረግ ተሰጠው። አቃቤ ሰዓት የቤተ ክርስቲያን ስልጣን አይደለም። አቃቤ ሰዓት በመንግስት በቤተ መንግስት ውስጥ ያለ የሀገሪቱ እንደ ሮያል ፕሮቶኮል ተብሎ ልካሁን እንደ ምክር ቤት አፈጉባኤ እንደምንለው የዚያ የካህናተ ደብተራ ወይም በቤተ መንግስት ያለው የሸንጎ ሰብሳቢ ሆነው የሚቀመጡት የደብረ ሀይቅ መምህራን እንዲሆኑ ውሳኔ የተሰጠበትና ነገስታት የሚማሩበት የመንግስት ስርዓት ትምህርት የሚሰጥበት አካዳሚ ሁሉ እስከመሆን ድረስ ነው የደረሰው። ስለዚህ ይሄ ነው ትምህርት ቤትነቱን ከገዳማዊ ህይወቱ ተጨማሪ ያጎላው ማለት ነው እና አሁን ኢየሱስ ሞዓ ከአርባ ዓመት በላይ በገዳማ አባባል ወገባቸው መሬት ሳይነካ ሳይተኙ፣ ቀን በማስተማር በመቀደስ በመባረክ በማገልገል ሌሊት ደግሞ ባህር ውስጥ ገብተው ቆመው ስለ ሀገርና ስለ ህዝብ በመጸለይ የኖሩበት ቦታ ነው እና ሲሰሙት ከስማቸው ጀምሮ አሁን አንዳንድ ጊዜ እንደው ስምን ስታጠኑ እራሱ አቡነ ኢየሱስ መዋ ሲባል ስሙ ደስ የሚል ስም ነው እና ኢየሱስ አሸናፊ፣ ኢየሱስ ያሸነፈ፣ ኢየሱስ ድል የነሳ አምላክ የሚል ስም የተሰጣቸው አስገራሚ አባት ናቸው እና መምህር ናቸው። መነኮስ በጣም ጥብቅ ምንኩስና የሚያራምዱ አባት ናቸው። ሰባኪ ናቸው። መጽሐፍ ተርጓሚ፣ መጽሐፍ ጸሐፊ ናቸው። ራሳቸው የጻፏቸው መጽሐፎች አሉ። እንደገና ደግሞ የጸሎት አባት ናቸው እና እንዲህ አይነት ሰብእና ለትውልድ ራሱ ማስቀመጥ ለትውልድ ራሱ መንገድ ትልቅ ትርጉም አለ። ከነሱ የምንማረው በጣም ብዙ ነገር አለ። ከእንደዚህ አይከን ይባላል አይደለም፣ በማህበረሰብ ውስጥ ለኛ እንደ ትላልቅ አይከኖቻችን ናቸው ሁል ጊዜ ለትውልድ ሁሉ ትውልድን የምንቀርጽባቸው ምሰሶዎቻችን፣ አእማዶቻችን ናቸው። የቅድስና ሕይወትን አርአያ የቅድስና ሕይወት አምሳያ በመንፈሳዊ ሕይወታችንም የሚያማልዱን፣ በቃል ኪዳናቸው የሚጠብቁን ቅዱሳን አባቶች ናቸው። ታዋቂ የሆኑት ከምን አንጻር ነው ብለን ካየ ኦክስፎርድ፣ ሃርቫርድ ከሚያወጧቸው ምሩቃን፣ ካስተማሯቸው ተማሪዎች ካበረከቱ ካስተዋጽኦ አንጻር ነው በዓለም ላይ ስመ ገናና ዩኒቨርሲቲ የተባሉት። ከዚህ አንፃር አሁን ይሄ ሃይቅ ቅዱስ እስጢፋኖስ አቡነ ኢየሱስ ሞዐ ገዳም ምን አበርክቷል የሚለውን ስንል በኢትዮጵያ ቤተክርስቲያን ትልቅ ድርሻ ያላቸው ጻድቁ አባታችንን አቡነ ተክለ ሃይማኖት ያፈራ ተቋም የመለከቱት እዛ ነው። አባታችን አቡነ ተክለ ሃይማኖት ከአራቱ ከሰማይ ጋር አጥነው ሲመለሱ ያጠኑት እዛው ደብረ ሃይቅ ለአቡነ ህይወት አምላክ ለአቡነ ስፋሰ ክርስቶስ አባ የቤተክርስቲያን መጽሐፍ ብዙዎች የጻፉት የድርሰት ነው። የምንለው እንግዲህ አንድ ዩኒቨርሲቲ ብዙ ሙያዎች፣ ዩኒቨርሲቲ የሚባለው አንድ ዲፓርትመንት አንድ ፋካልቲ ይ ያው ድርሰቱ አለ፣ ስነ ጽሑፍ አለ፣ ትጓም ያው አለ። የተሟላ ትምህርት ቤት ኢትዮጵያ የነበራት እዚያ ነው። በአመት እስከ 800 ተማሪዎችን ያስመርቅ ነበር። ያንን ነው ለመመለስ አሁን ጥረት እየተደረገ ያለው። በድጋፍ በኩል ግን በቤተክርስቲያን በኩል በሀገረ ስብከቱ በጠቅላይ ቤተ ክህነት በገዳሙ በኩል ከፍተኛ እገዛለ ገዳሙ እንደሚታወቀው በቃ በጣም ጠንካራ ገዳም፣ የወንዶችን ገዳም፣ የሴቶችም ገዳም። አሁን አላማችን ያንን ትምህርት ቤት ያንን ዩኒቨርሲቲ ወደ ቀደመ ክብሩ መመለስ ነው። የእነዚህን አባቶች ቦታ ቦታውን መጠበቅ ብቻ ሳይሆን ቦታው ይሰጥ የነበረውንም አገልግሎት መመለስ ግዴታችን። ለዚህ ነው እንግዲህ ብፁዕ አውናትናቴ ትምህርት ቤቱን ከሁሉ በላይ ትምህርት ቤቱ ቢቋቋም ሌላው ነገር ሁሉ ይመለሳል እና ለትምህርት ቤቱ ትልቅ ቦታ ሰጥተው ዛሬ ያደረግነው ትምህርት ቤቱን እሳቸው የጀመሩትን ብጹዕነታቸው የጀመሩትን በአባታዊ በረከታቸው እንድንጨርስ ለመላው ዓለም ላሉ ቤተክርስቲያን ልጆች ጥሪ ለማስተላለፍ ነው ከሰኔ 27 እስከ ሰኔ 29 2017 ዓ ም በደብረ ሐይቅ ቅዱስ እስጢፋኖስ አቡነ ኢየሱስ ሞዐ ገዳም ተገኝተን የገቢ ማሰባሰቢያ የቀጥታ ስርጭት እናከናውናለን። በበርካታ ታዋቂ ሁላችሁ የምታደንቋቸው አርቲስቶች፣ ጋዜጠኞች፣ የሚዲያ ባለሙያዎች፣ የዩቲዩብ እና የቲክቶክ ባለሙያዎች፣ ሊቃውንተ ቤተ ክርስቲያን እና ደግሞ ከሁሉ በላይ ብፁዓን አባቶች የሚገኙበት ትልቅ መርሃ ግብር ነው። በቦታው ተገኝተን በአካል የምንችል በአካል በአካል ያልቻልን ደግሞ በኦንላይን ተገኝተን በገቢ ማሰባሰቢያው ተሳትፈን የበኩላችንን ድርጊት የበኩላችንን አስተዋጽኦ እንድናበረክት ጥራችንን እናስተላልፋለን። አመሰግናለሁ።